የገጠር ኮሪደር ለአካባቢው ህብረተሰቡን ኑሮ ደረጃ ከፍ ለማድረግ ምንም፣ ይኸው እንደምታዩ ባዶ ቦታ የለም። ሁሉ ነገር፣ ጎመን አንገዛም፣ ሽንኩርት በጋላ ብታይ እንደውም አሁን የለማት ይቻላል። ጎመን አንገዛም፣ ፓፓዬ እንደምታዩ ነው። ማር አንገዛም፣ ለልጆቻችን ወተት አንገዛም። ከኛም አልፎ ለገበያ እናውለዋለን። እና ተጠቃሚ ቆሻሻዎችን አንድ ቦታ መጥረግና ማቃጠል፣ እንስሳዎችን በአንድ ቦታ ለይቶ ማስቀመጥና ቤተሰብ በአንድ ዴና ቦታ መኖር እና ግቢው በዛ ደረጃ መጠበቁ መጠበቁና ኮሪደር ፊት ለፊትም በዚህ ሁኔታ ቆንጆ ነው መቀመጡ በጣም ዴና ነው። እና በጣም ቆንጆ ነው። ይሄ የተሰራው ቃርካ እና ኮሪደር በጣም ስታይ በጣም ለእኛን አስደስቶናል። በጣም ዴና ነው። ከወጪም አንጻር ይቀንሳል ይቀንሳል በጣም ይቀንሳል። እና በውበትም በጣም ዴና ነው። እንደ ጅማ ዞን በማና ወረዳ ላይ በገጠር ኮሪደር ልማት ጥሩ ስራና አመርቂ የሆኑ ስራዎች ተሰርተዋል። ስስር አለሁ ከምን ጋር ብለን ብናየው ከሌማት ትሩፋት ጋር ማለት ነው። በሌላ በኩል ልክ ኮሪደር ስራ ብቻ አይደለም የምንሰራው አካባቢ ላይ ያሉትን እነዚህ አትክልት አሉ። እነዚህን አትክልት ወደ መንገድ በማውጣት ወደ ውስጥ ያለውን ነገር በማስተካከል ስራውን ሰርተናል። አሁን ፓፓያ፣ ሙዝ፣ አቮካዶ እየቆረጠ እየተጠቀመ እንዲንቀሳቀስ ነው እየተደረገ ያለው ማለት ነው። ይህም ብቻ መንገድ ላይ ብቻ አይደለም ጓሮ ውስጥ እሳ የህብረተሰቡ ኑሮ ተለውጠዋል አልተለወጠም። እነዚህን ትስስር አንድ ላይ እያመጣን እየሰራን ነው ያለነው። ይህን ስናወራ አሁን ፍለፊት ላይ አይደለም ብቻ አይደለም። አሁን አትክልቱንና አሁን ፍራፍሬውን መትከል ያለበት ጓሮ ላይ ሳ ምንድን ነው ያለው የሚለውን በእኛ አደረጃጀት ቀን በቀን ክሮስቼክ እየተደረገ ይሄ ስራ እየታየ ነው ሄደው